ክላስተር በጣም ጠቃሚ ያለው ብዬ ገምታለሁ። የፈለግነውን ግብአት አግኝተናል። ያው ልክ ባለሙያዎቻችን የመከሩን ምክር በመስማት የተሻለ ነው ቡቃያው ብዬ ነው የምገምተው። እድገቱ፣ ማንኛውም ነገር፣ ምርጥ ዘርም ተጠቅመናል። በጣም የተሻለ ነው። ተስተሁን ተነበርንበት እኔ በዘንድሮ ጥፍ እናገኛለን የሚል ግምታል እንግዲህ ተፈጣሪ ጋር ክላስተር ባልገባንበት ወጥ ግብአትም የበቃ አናገኝ በቃ በተለያዩ ነገሮች ትንሽ ጥረት ነበረ እና በያ ላይ ተላይም የማላሻ ማናገኝ ነበር፣ ግን አሁን በዘንድሮ ወት ግብአት እንደ ልብ ነው የተሰጠኑ። ያው እሱንም ተሰጥተን በመጠቀማችን ቡቃያው በጣም ለውጥ አሳይቷል። እንክብካቤ መጀመሪያ ያው ደጋግመን በማድረስ ሶስት ጊዜ አርሰን በአራተኛ ዘርተናል። አሁን ይሄ የስንዴ ክክር ነው። ባናቱ ማላሻ ተሰጥቷል። ኬሚካሉም በወቅቱ ተረጭቷል። ያው የሚታየው ነው እንግዲህ ህሉ ብዙ የሚከፋ ብያል ገምት ለሞነች በጣም ነው የደገፉን። ከእርሻ ጀምሮ ተከታትለውናል ያው አንዳንድ አርሶ አደሮች በመካከልም እንደዚህ ክላስተር ለመግባት መግባት ፍቃደኛ ባይኖርም ያምነውን ተሞክሮ ያዩ ብዙዎቹ ያን ያክል አልተቸገርንም ማለት ይቻላል። ግን ያለውንም ነገር ያው በአግባቡ እየፈታን ያው በክላስተር ደረጃ ያው ወደ 200 ሄክታር ነው ይሄ እዚህ ጋር የሚታየው። 381 አርሶ አደሮች ተሳትፈውበታል። ከዚህ የተለያዩ ቴክኖሎጂዎች ተጠቅመናል። ኖራም ተጠቅመናል፣ በኮምፖስት እንዲሁም ማዳበሪያም እንደተባለው ማዳበሪያም በሰፊው ለክላስተሩ የሚያስፈልገውን አስመድበን ተጠቅመው ያው ከዚህ እንደምታዩት ይመስላል አቋሙ እና ክላስተር የሁለተኛ ዓመታችን ስለሆነ ዘንድሮም ያን ያክል ብዙም እንዳልተቸገርን ያው ለማስረዳት ወዳለሁ ምርጥ ቡቃያ ሆኖልናል። እኛ ተጠቅመን ሌላውንም ደግሞ ወዲያው ቀጣይ እንዲጠቀሙ ማድረግ እየጀመርን ነው። ወደፊት እንዲሁም በስፋት በደንብ ይሄን ነገር ተከታትለን እናለማለን ብዬ ሀሳቡ አለኝ። ከሁለት መቶ ሄክታር በላይ ነው። በክላስተር ያደራጀ ነው አርሶ አደሩን። በዚህ ውስጥ አብዛኛው አርሶ አደር በተመሳሳይ ወቅት ነው የዘራልን። ክረምቱ እንደገባ በሁለት ቀን ውስጥ በሁለት ከፍለን እንዲዘሩ ነው ያደረግ ነውና እንደምትመለከቱት ሰብሉ በተመሳሳይ ቁመና ላይ ነው የሚገኘው እና በዚህ ውስጥ እያንዳንዱ አርሶ አደር ምርጥ ዘር እንዲጠቀም ምን ያክል ጥማድ እንደሆነ በጂፒኤስ ተለክቷል። እየዞርን ተለክቶ ተይዟል። በዛ ልክ መሰረት ይህን ያህል ብትጠቀም አርሶ አደር ያዋጥሃል ዳፕ ይሄን ያህል ዩሬ ይሄን ያህል ምርጥ ዘር ይሄን ያህል የሚለውን በደንብ ትምህርት ተሰጥቷል። የተከታተሉ ሰዎች ግብርናን ያዳመጡ ግለሰቦች ምርጥ ዘር በአግባቡኛ ያልናቸውን የተጠቀሙ እንደምታዩት በቡቃ የደረጃም ቢሆን የተሻለ ነው። አሁን ያለበት ቁመና የተሻለ ነው እና አሁን ደግሞ ስንዴ ከዚህ በኋላ ነው የበለጠ የተሻለ እየሆነ እያደገ እያማረ የሚሄደው ከዚህ በኋላ ነው። አንዱ አርሶ አደር ከሌላኛው አርሶ አደር እንዲማር ነው ዋና ታርጌታችንኛ ክላስተር የተፈለገበት አንደኛ አርሶ አደሩ ለማሰልጠን ካንዱ አንዱ አርሶ አደር ደግሞ እኔ ምን ጎደለኝ እያለ ያለ አርሶ አደሩ ጋር ያለውን እውቀት ይዘን ባለሙያም ደግሞ የጎደለውን ነገር እየሞላለት የተሻለ ሰብል እንዲሆን ከአሁን በፊት ከነበረው የ ሄክታር የምናገኘው ስንዴ ለማሳደግ በተሻለ መጠን በእጥፍ ለማሳደግ በእጥፍ ለማሳደግ ግን በንግግር ሳይሆን በስራ ስለሆነ እንዳልኩት ከመሬቱ ማረስ ጀምሮ እስከ አረም ድረስ እስከ ማጨድ ድረስ እስከ መውቃት ድረስ የሚደረጉ ክትትል የሆኑ ድጋፎች አሉና በተሻለ መጠን በ2018 የተሻለ ምርት የስንዴ ምርት እናገኛለን ብለን አቅደን እየሰራን ነው። እንደ ደብረ ብርሃን ከተማ አስተዳደር በተለይ በግብርናው ዘርፍ ከተማ አስተዳደራችን ከተማ ብቻ ሳይሆን ካሉት 39 አካባቢ ቀበሌዎች ከ15 አካባቢ በላይ ቀበሌዎች የገጠር ቀበሌዎች አሉት። ዛሬ የተገኘንበትን የገጠር ቀበሌ ጨምሮ ማለት ነው። ስለዚህ የደብረ ብርሃን ልማት ያለ ግብርና የሚታሰብ አይሆንም ማለት ነው። ስለዚህ ከኢንዱስትሪው ጋር ተመጋግቦ አብሮ የሚሰራ ነው የሚሆነው ያንም መሰረት አድርገን እንግዲህ በዚህ ዓመት በተለይ የስንዴ ልማት እንደ መንግስትም ተይዞ ከባለፉት ዓመታት ጀምሮ ስራ እየተሰራ ነው ያለው። በባለፉት ዓመታት በተሰሩ ስራዎች በተለይ እንደ ሀገር ከውጭ የሚገቡ ለፋብሪካ ግብአት የሚሆኑ ለሌላም አገልግሎት የሚውሉ ከውጭ ስንዴ የማስገባት ሁላ ስራ እንዲቆም የተደረገበትና በሀገር ውስጥ ምርት የተተካበት ሁኔታ ነው ያለው። ሶ ይሄንን የበለጠ ለማስቀጠል ስራ ተጀምሯል። በእኛ ከተማ አስተዳደር በዚህ አመት ወደ 7441 ሄክታር በስንዴ ብቻ እና ለማለም ብለን አቅደን እነዚህ ሙሉ በሙሉ መዝራት የተቻለበት ሁኔታ ነው ያለው። ከነዚህ ከ7441 ውስጥ በሁሉም የገጠር ቀበሌዎቻችን በሚባል ደረጃ ከ4000 በላይ የሚሆኑ በክላስተር የተዘራ ነው ማለት ነው እንደ ደብረ ብርሃን ከተማ አስተዳደር ግብርና መምሪያ ከ22630 ሄክታር በላይ የሚታረስ መሬት ያለበት አካባቢ ነው። በዛሬው ዕለት እንግዲህ የምንገኘው በዚህ በጣይቱ ክፍለ ከተማ በሳሪያ ቀበሌ የተዘራ የስንዴ ክላስተር እየተመለከትን ያለንበት ሁኔታ ነው ያለው። ከባለፉት አመታት በዚህ አመት በተለይ ስንዴ ሰብል ላይ የተለየ ሰብል ቁመናና አጠቃላይ ሁኔታ ነው እየተመለከትን ያለነው ማለት ነው። የዚህኛው ዋነኛው ትልቁ ነገር ምንድን ነው? ጠንካራ የሆነ የኤክስቴንሽን አገልግሎት ለአርሶ አደሩ ከጊዜ ወደ ጊዜ እየተሰጠ ያለበት ሁኔታ ነው ያለው እና አሰራሮች እንዲሻሻሉ በተለይም ግብዓት በአግባቡ አርሶ አደሩ እንዲጠቀም የተለያዩ ቴክኖሎጂዎች ወደ አርሶ አደሩ እንደርሱ ከማድረግ አኳያ ሙያተኛው ማሳ ላይ በማተኮር ተገቢ የሆነ የሙያ ድጋፍ በማድረግ የተለየ እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለውና አጠቃላይ በመካናይዜሽን በመታገዝ እና በወቅቱ የመዝራት ውሃን የማስወጣት ስራዎች እና በጥቅሉ ተገቢ የሆነ የቴክኖሎጂ ሽግግር አካባቢው ላይ እየተደረገበት ከመሆኑ ጋር ታይዞ የተሻለ ሰብል እያየን ያለንበት ሁኔታ ነው ያለውና